ሰላም ሰላም የዩቲብ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም፣ ሁሉ መልካም፣ እኛ በጣም ደናን። ሁልጊዜም እንደምንለው ሰላማችሁ ብዝት ይበልልን። ዛሬ ደግሞ በሌላ ጉድ፣ በሌላ ታሪክ ነው ህዝቤ እየመጣ ያለው በኩል ልሊት እንቅልፍ ያልመጣለ አብርሃመ ካጠገቤ ካልተኛ እንቅልፍ ያልመጣለ የሚል ድራማ መጥቷል። ደግሞ ዛሬ በጣም የሚያስገርማችሁ ነገር እኮ የሪሜላ ሌላ ታሪክ ውስጥ ነች። ምን እየሆነች እንዳለች ራሱ አላቅም። ትላንትና አብርሃም ሲያሽሞነ ምናት ምን ሲላት አደረ። ሌላ ታሪክ አይምሮ ውስጥ ፈጥሮ ቆስቁሶ ቁስቁሶ ጥሏት የደመሰለች ለዛ ብላ እንግዲህ ዛሬ አብርሽ ካልመጣ እናንተን ካላለ ብላ እኩላ ሌዚስ ላይ ህልማይታ ነው መሰለኝ ብድግ ብላ እንግዲህ ቪዲዮ ካልሰራው እያለች ነው። እስኪ ኤኒዌይስ፣ ስለዚህ ቲቪ ቻናል አዲስ ከሆናችሁ ሰብስክራይብ አድርጎ ኒ ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጥሉን። ይሄን ቪዲዮ እስከ መጨረሻ ተከታተሉት። ብርድ ልብስ ደግሞ የሚያቃጥል አይደለም፣ በጣም ኮንፈርት ያለው ነው። ይሄ የሚያክል ሆቴል ብርድልብስ አቃጠለኝ ብላቸው ራሱ ኮንፈርቱ አቃጠለኝ ብላቸው ራሱ አያምኑኝም። እና ውሃ ጠጣዎች እንትን ቤት ገባዎች አውር ወሰድኩኝ ከዛ ምንም እንቅልፍ ሊወስደኝ አልቻለም። ስምንት ሰዓት ተኩል ሆኗል። እኔ ደግሞ እንግዲህ ይሄ የአልጋው ወይ የፍርሃት የምናምን ጉዳይ አይደለም። ሄርሜላን እንቅልፍ ሊያሳጠቱ የሚችላቸው የገዛ ሀሳቧና የገዛ ውጥኖቿ ናቸው። ለዚህ ነው ገንዘብ እንቅልፍ አይገዛም ተብሎ ሲወራና በተረት ሲነገር የነበረው እኮ። አይምሯችሁ ውስጥ ያለው ሰላም የሚነሳችሁ ነገር፣ ተንኮል ያሴራችሁት ነገር እየቀሰቀሰ ይሄን ነገር እኮ አላደረጋችሁትም እያለ እየከነከነ ስለሚያስቸግራችሁ ነው። ሄርሜላ ደግሞ ከአብርሃም ጋር የነበራት ውጥን እሱ ጋር አብሮ ማደር ስለነበረ ዞሮ ዞሮ ዓላማዋ ስላልተሳካ በምንም ተአምር እንቅልፍ ሊወስዳት አይችልም። ያንን ነገር ሳታሳካ ልተኛ አትችልም እንጂ ይሄ የአካባቢ ፍርሃት አደለም። እነሱ አጠገቧ ከሆኑ ሩም የተከራዩት ከጎኗ ከሆነ ብትጮ እንኳን ሊደርሱላት የሚችል ነገር አለ። ሲጀመር በር ከፍታ አደለም ምተኛው ወይ ውጭ አደለም ያለችው። በዚህ ደረጃ ምንም ሊያስፈራት የሚችል ነገር አደለም። እንደገና ደግሞ ዛሬ አደለም ሄርሜላ ዚ ከትላንት ወዲያም ትላንትናም እኮ ነበሩ አደለም። ትላንትና ከትላንት ወዲያ ያልፈራችሁን ፍርሃት ዛሬ እንዴት ልፈራ ቻለች? ምን እንደምለው ምን ያላቅም ብቻ ትንሽ ጫንቆኛል ከምላችሁ በላይ ደግሞ ሻወር ወስጄ ምናምን ነበረ እና ምን ማድረግ እንዳለብኝ አላቅም። እንደምታዩት ነው። የተመቻቸ ነው፣ የተመቻቸ ነው፣ ግን እንቅልፍ እየወሰደኝ አይደለም። ስለዚህ ደውይለታለሁ። የማይመስል ነገር ለወዳጃ አትንገር ይባላል እና ሁለት ቀንና ሶስት ቀን የቆያችሁበት ቤት ላይ ቀን ቀን ያምራል ብላችሁ ማታ ማታ ውጭ ነው በር እንደ የምታድሩ ሄርሜላ እስከዛሬ የሚለውን ሀሳብ ራሱ አይምሮ ውስጥ አመጣብኝ። ምክንያቱም ለአብርሃም ልብስ የገዛችለት ጊዜ ጠዋት ተነስተው እንዴት አደርግ ቁርስ እንዴት ነበር ምሳ እንዴት ነበር እያሉ ስንት ታሪክ ሲያወሩ የነበሩ ሰዎች ዛሬ ሶስተኛ ቀን ምናምን ላይ እየፈራው ነው ብትል አያስኬድም። እንደገና ሻወር ገብታ ምን ብላ ምን ብላ መተኛቷ ከፍርሃት ጋር ምን ያገናኟል? ሻወር የገባችው ጭንቀቷ ስለሆነ እና ጭንቀቷን ለማራገፍ ምናልባት ይቀለኛል ብላ የውስጧን ሀሳብ የምታራግፍ በውሃ መሰላት ነው እንጂ ከፍርሃት ጋር ምንም አያገናኘውም። ሻወር ወይ ሲሞቃችሁ ነው ወይ አይምሯችሁን ሲጨንቀው ወይ ራስ ምታ ሲይዛችሁ ነው ሻወር እና ሌሎች ሌሎች ነገሮች ልታደርጉት የምትችሉት እንጂ ከፍርሃት ፍርሃት ሲይዛችሁ እንደዚህ አይነት ነገር ታደርጋላችሁ ብዬ አላስብም። ሄርሜላ ያቀረበችው ምክንያት እኛ እንዳንጠረጥርና ሌላ ነገር እንዳይመስል አብርሃምንም በሌላ መንገድ አጥምጣል እሱ ደግሞ አሁን ሀሳቦቹና ውጤቶቹ እሷን እሽ ማለት አባዜ ላይ ስለሆነ ያለው አሁን ሰሞኑ የተጠመደበት ነገር ደግሞ ምንም ነገር ትበለው ወደ እሷ የሚሄድ ነገር ስለሆነ እችሉ ሰበብ አድርጋ በዚህ ላይ ትንሽ ቀማምሰዋለ የአይነ ነገር ስላለ ነው እንጂ የፍርሃት ጉዳይ አይደለም። ይሄ በሩ ክፍት ነው ግቡ። እንዴ ይነግር ጥላችሁን። ኧረ ተው ኧረ ተው አይታችሁታል። ግን በሩ ክፍት ነው ግቡ ነው ያለችው እኮ። ማለት የፈራች ሴት በር ከፍታ ቁጭ ብላ፣ ነገር ግን ስለ ፍርሃት እያወራች ነው። ሄርሜላ በሩ እኮ ግን ክፍት ነው። በጣም ይገርማል። ስለዚህ የሚያጠቃት ሰው ምንድን ነው? ከውስጥ ነው ማለት ነው። መንፈሱ እየመጣ እንትን የሚያስጨንቃት ይህን ብላችሁ እኮ ሰበብና ነገሮቹ አይገጣጠሙም። የሆነ ቦታ ላይ ብቻ ውሸት ውሸት ነው፣ እና ራሱን እየወለደ ይሄድ እንጂ የሆነ ቦታ ላይ እንደምትጋለጡ ግልጽ ነው። ፈርቻ አለው። ሻወር ገብቼ ምንም ብዬ ምንም ብዬ፣ ቤቱ ኮንፈርተብል ነው፣ ግን አልተመቸኝም። ስለፈራው ግን አብርሃምን ጠራውታለች። ነገር ግን በር ክፍት አርጋ ቁጭ ብላ ነበረ። ምን አብርሃም እስከሚመጣ። እሺ፣ በመሀል የፈራችሁ ነገር መቶ ቢሆንስ? ጫካ ምናምን ስላለው፣ እሺ፣ ማታ ላይ አስፈራት በዛ። አውሬዎቹ ታዲያ በር ክፍት ካደረገችላቸው እንዴት አይገቡ? እንዴት ይሄንን ልጠረጥር አልቻለችም። አሁን ግን ትላንትና ማለት ነው ማለት ደውል ልክ ፈርቼ ነው እንጂ እንቅልፍ እንቢ ብሎ ነበረ። ፈራውኛ ይሄ ወይ ቤቴ አይደል፣ ባህላዊ ነገር ይበዛዋል ቦታው ማለት ነው እና ይጨንቃል። ፊት ለፊቱን አይተዋል፣ በጣም ነው የሚያስፈራው። በቀን ስለሆንክ ነው አብርሽ። በቃ ተረዳትና የጀመርከውን ነገር ጨርስ። በወይን የጀመርከውን ነገር በፍርሃት ቀጥልበትና ጨርስላት እንጂ እንደዛ ነው። አንተ ይግባህስ አንዳንድ ነገሮችን ፈጥነህ ተረዳ አብርሃም። አሁን ያልተረዳኸው ነገር እሷ ፈርታለች። ውስጧ የነበሩት ፍርሃቶች እየወጡ አሁን በዚህ ሰዓት ነው እየታያት ያለችው። ትላንትና ያልታያት ነገር ሁሉ ዛሬ እየታያት ስለሆነ አንተ ለመረዳት ሞክር። አንዳንዴ ሙድ እኮ ሊገባህ ይገባል አብርሃም። አንተ ድርቅ አትበል። አቤል እንኳን ገብቶት እኮ የሆነ ነገር ላሽ ለማለት እየሞከረ ነው። አሁን እንዴት አቤል እንደሚታጠፍ ታዩታላችሁ። ጉዳዩና ሴራው ምናምን ሚገርም ቅመም የተቀመመ እንደሆነ የምታውቁት አቤልሄን ምናምን በቃ የሆነች ነገር ያይና ጠቀስ አድርጎ ላሽ የሚልበትም ፖይንት ብቻ ተያይቷላችሁ። እዚህ ግንባታ የሚሰሩ ናቸው። ምን አልኳችሁ ታዲያ አቤል የሆነ የሚቀነጠስበትን ፖይንት እየፈለገ ነበረ። ያው ሳትፈራ ምንም እንደዚህ አትልም እንዴ። በር ከፍታ ያስገባቻቸው እንደሆነ የቸረስቶ ይህንን እንኳን ሳያመዛዘን ሳት ሄርሜላ ስለፈራች ነው እውነትም። ምንድን ነው እስቲ የሚያስፈራት? ኩሪፍቱ ማለት እኮ ተራ እንትን እኮ አይደለም። የሄዳችሁበት እኮ የስንትና ስንት ሺህ የሚወጣበት ሪዞርት ነው። ይህን ያህል ሴፍቲው ሳይጠበቅ በዚህ ደረጃ የምትገቡበት እንትን ምትሉበት አይደለም እኮ ግን። እሺ እሱንም ተውት፣ ሴፍቲ ምናምን ጉዳይ ምናምን በሉት። ግን በር ተከፍቶ በዚህ ለሊት እንደዚህ አድርጋ ምናምን ፈርቻለሁ የሚለው ነገር አብርሃም እንደው አልገባው ምናምን፣ ወይ እንዳልገባው ለማስመሰል እየሞከረ ሙዳንት ስላለበት ነው እንጂ ይሄ ግልጽና ግልጽ ነው። ወይ በቃ ለምን ነገሮችን ታካብዳለህ ብላ ስትናገር ራሱ ይሄን ነገር ሊረዳ ይገባ ነበር አብርሃም። አዎ ሁሌም ነገሮችን ታካብዳለህ ብላ የምታስበው እሱ ከእሷ ጋር ሲቀመጥ ከእሷ ጋር ሲያድር ከእሷ ጋር ሲውል ምናምን ነው እንደዚህ አይነት ሀሳቦች የምታነሳው የሆነ ነገር ሲነፍጋት ነው። እንደ ሩም የመያዛችን ያውቃሉ እኮ። ስለዚህ አንቺ ጋር ማን ይደር ማን ይኬት ያውቃሉ። አንተ ብታድርም እኮ አያውቁም ወይ አብርሃም። እኔ እኮ መቼ ሲነግሩት እንደሚገባው እኮ አላቅም። አሁን በግልጽ እሷ እየነገረችው ነው። ለምን እንደዚህ ከሆነ እንደዚህ የሚሆን ነገር አይደለም ብሎ ለምን አይለያት? አሁን አንተም ብትሆን እዚህ ማደርህን አያውቁም እያለች ነው በቃ በኢንዳይሬክት ሊኮ እየነገረችው ነው። አንተም ብታደርግ እኮ ማንም ስለማያውቅ ለምን ዝም ብለህ አታደርም? ለምን ነገሮችን ታካብዳለህ? እያለች ነው አብርሃም። ስለዚህ ለምንድነው ይሄንን በቀላሉ ተረድቶ አሃ፣ ሀሳብሽ እንደዚህ ነው እንዲህ፣ እኔ እኮ በዚህ መንገድ አይደለም። በእርግጥ አብርሃም ብዙ ነገሮችን ይፈልጋል። አሁን ሀሳቦቹ፣ ውጥኖቹ እንዳለ ስታዩት ብዙ ነገሮች ከሄርሜላ ጋር ማድረግ ይፈልጋል። እንደዛ ስለሆነ ነው እንጂ የምትነግረው ነገሮች እንዳለ ይሄን ያህል ሚስጥር አይደለም። ሰምና ወርቅ የሚሆን አይደለም። ግልጽና ግልጽ ነው። መፍታት የሚከብድ ነገር እኮ አይደለም። ዙትራ አለ። ከዛ መስመር አድርገን እንደዚህ አድርገን ማለት ነው፣ እንደዚህ አድርገን ይሄ እንደዚህ አድርገን ይሄ መሀላችን ላይ ሁለት ነው ሶስት እንትን አለ፣ እንደዚህ እናደርገውና ከዛም እዛ ጋር ትተኛለህ። አይበቃኝም ብለህ ነው፣ አይበቃኝም ብለህ ነው ወይ? ስማኝ ስማኝ፣ እያዛ አይደለም፣ ቆይ ስማኝ ተከብደው ማንሺ መሀላችን ትራሱ ብሎ ትራሱ አይበገረንም ብለና በቃ ያው ይሄን እናደርግበታለን ይሄን እንዲግልብት አድርገን እዛ ሽጋ እንደዚህ በቁመት እናደርገውና ከዛ በኋላ እንተኛለን። ይሄን ትራሱ አይበገረንም ታያለሽ። እንዲ እናንተ የህዝብ ጩኸት የነጋሽ ጩኸት የነሩት ታለቅ ሰው ያልበገራችሁ ሰዎች ቤቱ ጋር ነው ትራሱ ይበግረናል ብላችሁ ምታስቡ? እንደዛ ህዝብ እየተንጫጫ እንደዛ ሚስትና ልጁን ይናፍቀኛል ሲል የነበረውን ሰው የሀሳቡን ሐሳቡን አቅሉን አሳጥተሽ እዚህ ያመጣሽው ሴትዮ እንዴት ብሎ ነው ትራስ ተራቁስ እንዴት ነው አንቺን ሊበግርሽ የሚችለው እኔ አይደለም ይሄ የህዝብ ሌሎች ነገሮችን እንኳን ቢደራረቡ አንድ ላይ ተጠራቅሞ እንኳን እናንተ የሚበግራችሁ ነገር አለ ብዬ ማሰብ ይከብደኛል። አይምሯችሁ ኦሬዲ ከእንደዚህ አይነት ነገሮች የወጣና የለቀቀ ስለሆነ በትራስ ምናምን አይደለም። መጀመሪያ ትራስ አይደለም ቁስ ሳይሆን አይምሮ ነው መመለስ ያለበት እንጂ ቁስ ይገድበኛል። በር ስለተዘጋ ስለተከፈተ የሚገድብ ነገር አይደለም እንቅልፍ ቢኖርሽ እናፈራለሽ ምናምን ትላላችሁ። ከፈራችሁ ምን ብላ ከፈራችሁ ብላ አሁንም እንደገና ብትቀሰቅሰ አንተ ብቻ አሁን ትፈራለህ። ብሩ ሙላ እሱ ወንድ ነው፣ እሱ ወንድ ነው እንዴ? ምን ማለት ፈልገህ ነው? እሱ ወንድ ነው ደግሞ ብዙ ነገር ነው ያለ። ሀምና ሄርሜላ አንድ ላይ እንዲሆኑ አቤል እንቅልፉን አይደለም ሌላም ነገር ያጣል። ይህንን ታውቃላችሁ። መስዋዕትነቱ እስከ ጥግ ነው የሚሄደው። ለእሷ በተለይ ሲሆን ምንም ርህራሄ የለውም፣ ምንም እንትን የለውም ሁሌም ቢሆን የሚከፍላቸው ነገሮች አያጣም። የትኛውንም ርቀት ድረስ እነሱ አንድ ላይ ሆነው ከሩታ ጋር የሚያለያይበትን ማስረጃ እስከሚያገኝና እስከ መጨረሻው ፍጻሜ ድረስ ሙሉ ለሙሉ ትዳሩን እስከሚፈታ አብርሃም ፍርድ ቤት ቆሞ ከሩታ ጋር እስከሚለያይባት ፊርማ እስከሚቀደድበት ቀን ድረስ የሚከፍላቸው እያንዳንዱ ቀናቶች እንቅልፉን አይደለም ሌላም ነገር ያጣል። እንደዚህ ለመተኛት ሙክሬ ላሳይ እኮ ነው እንዴት አንተም እኮ እንደዚህ ትፈራ ይሆናል። አንዴ ትንሽ ደቂቃ ቆይ፣ ትንሽ ደቂቃ ከዛ እንዴት እንደሚያስፈራ እንዲህ ነው። ወንዝ ሲወስድም እያሳሳቀ ነው። ቆይ በትንሹ ቆይ፣ በትልቁ ቆይ፣ እንደዚህ አድርግ እያለ ነው ሁሉ ነገር የሚደረገው። የልምድ ነገሮች እንደዚህ ናቸው። ሄርሜላ በጣም እንትኑ ከባድ ነው እና አብርሃምን እንዴት ልትይዘው እንደምትችል ብቻ ዛሬ ማታ እሱም ፌል ምታደረግበት መንገዶች ነው የምትፈልገው። ሰክሮ የተሳካላት አይመስለኝም። ስለዚህ ዛሬ ውጥኗና እንትኑ የሚሆነው እንግዲህ ተያይዘው በፍርሀት መልክ ማደሩ ነው የሚያዋጣኝ ብላ ነው ይሄደች ያለችው በጣም የሚገርም ስትራቴጂ ነው ቀርጸ ይመጣችሁ እኩለ ሌሊት የሚያስነሳ ስትራቴጂ እኔ አይቼ አላውቅም በዚህ ደረጃ እንዳያንቅቶ እንትን የሚላችሁ ምን አይነት ሀሳብ ቢኖራት ምን አይነት እቅድ ቢኖራት እንደሆነ ብቻ ነው የገረመኝ ምክንያቱም አብርሃም በዚህ ነገር ተሳስቶ ወደቀ ማለት አለቀ በቃ ሁሉ ነገር ተደመደመ ማለት ስምንት እኩል ምናምን ዘጠኝ ሰዓት የሚመጣ ሴጣን ማለት ነው አንዴ ሰው ላይ ከገባ ከባድ ነው እኮ ሴጣኑ ገብ እንዳይገባብኝ አብረን እኛውን አንተኛው ሴጣን ስራ አቷል እንዴ? ዝም ብሎ አንዱም እዛም እዛም የሚገባው እንዴ? መጀመሪያ እኮ እናንተ ክፍት ሆናችሁ እሱን ልትቀበሉት ይገባል። ይሄ እናንተ የምታደርጉት ነገር የተነሳ ነው እንጂ ሴጣን ሀይል ኖሮት ወይ ደግሞ በሰው ላይ ስልጣን ኖሮት አይደለም። ስምንት ተኩል ዘጠኝ ተኩል ሰዓት እየቀጠረ የሚገባው ሰው ላይ ይሄ የራሱ አስተሳሰብና ከራሳችሁ ነገር የመነጨ ነገር ነው እንጂ አሁን ሴጣን አስተዋት ነው ልትኖር ደግሞ የሆነ ነገር ቢፈጠር ሄርሜላ ሴጣን አሳሳታትና ከዛ መልሳ ደግሞ አብርሃምን አሳሳተችው። ተጫውታችሁ የአዳምና ህዋንን ታሪክ እናንተ ልፈጥሩብን ነው። ከዛ ስትጠየቅ ሄርሜላ ነች ያሳሳተችን፣ እሺ ሄርሜላ ስትጠየቅ ደግሞ ሴጣኑን ያሳሳተኝ ብላችሁ ሂዱ ወደዛ። ለዜኑ ነው እቅዳችሁ፣ እኮ እንደዛ ነው በትክክል ያስታውቃል። በቃ ሂደታችሁ እንዳለ ራሳችሁን ተጠያቂ ላለማድረግ ለሚፈጠሩት ነገሮች ሁሉ በቤተሰብና በአዝማድ በዘመድ አዝማድ በኩል የሚታይባችሁ ጥፋት እናንተ ከደሙ ነፃ ነን ብላችሁ እራሳችሁን ለማጽዳት ለማውጣት ነው ከዛ የምታስቡት። እኔ ለምንቀሰቀስኝ ሲጀመር እሷ አንተ አይደል የጠራችህ አቤል። ብሩክ ይፈራል ልክ እንደኔ፣ ደግሞ የብሩክም ክፍል ልክ እንደኔ እንደዚህ ወደ ወንዙ ቀረብ ያለ ስለሆነ፣ ስማኝ ጠላት አይጠፋም፣ ብሩክ ጋብቶን ይሻላል፣ በኋላ እንዳይቆጨን እንደዚህ ስንግደረደር። ውጭ ላይ ሆነ የንትኑ ፍራሽ አለ አንጠሰነው። ሴራ በቡድን ይላችኋል፣ እንደዚህ ነው ያላችሁ። በቃ እናንተ ተኙ እንጂ እኔ ለመተኛለሁ። ይላል አብርሃም ራሱ አቤል ራሱ። በቃ እናንተ ሁሉ እንጂ እናንተ ከፕል ከፕል ተጫወቱ እንጂ እኔ ሙሉ ገብቶኛል። አንተ አልነቃህም። ከዛ በኋላ ያለውን ታሪክ እኔ ከወጣው በኋላ ጨርሱት ነው። አቤል ተረድቷታል እኮ ሄርሜላን፣ በሌሊት የምትቀሰቅሰው ምናምን ምናምን ኤቭሪቲንግ። ገና ሲመጣ ነቅቷል። መምጣት አልፈለገም ነበር ራሱ እንደው አብርሃም በግድ ይዞት ስለመጣ ነው እንጂ አቤል ጭራሽ ሐሳቡም አልነበረውም። ምክንያቱም ያውቅ ነበረ ሄርሜላ ጂኒዋ እንደሚነሳ እንደሚቀሳቅሳትና የሆነ ማሳካት የምትፈልገው ነገር እንዳለ ከዛ በኋላ ግን እነሱ የሆነ ነገር ከፈጸሙ በኋላ አቤል የሆነ መረጃና ማስረጃ ለመያዝ ለነሩታ ለመንገር ከዛ ለነጋሽ የፍቺው ነገር እንዲፈጸም ምናምን ደግሞ ምን ያደርጋል ያፋጥናል ነገሮችም ማለት ነው ማለት ነው። ስማኝ ውድ ቆንጆ፣ ስማኝ ተረጋጋ በእናትሽ ሄርሜላ በእግዚአብሔር በእናትሽ። አልነቃህም መሰለኝ ከእንቅልፍ። ቆይ ተረጋጋ ቆይ። ቋጭ ሰማይ እኔ ማለት ነው፣ ወገብን ታማሚት ሆነብኝ። በቃ እኔ ምንም የምላቸው ነገር የለም። እነዚህ ልጆች ከልክ ያለፈ ልቅ የሆነ ነገር ላይ ነው ያሉት። የሚገርማችሁ አብርሃም መቆጣት አይችልም መሰለኝ። እኔ ግራ የሚገባኝ ነገር የመቆጣት ልምዱ እና ችሎታው ራሱ የሚነሳው ሩታ ላይ ሲሆን ብቻ ነው የሚመስለኝ የሆነ ሌላ ፐርሰናሊቲ ሌላ ማንነት ይዞ ነው መስለኝ ሩታ ጋር የሚሄደው። ለምንድን ነው ሄርሜላ ላይ ጫና ማይፈጥረው፣ ለምንድን ነው ሄርሜላን ተይ ምናምን ብሎ ተቆጥቶ መናገር የማይችለው ብዬ ሁሌም አስባለሁ። ሁልጊዜ የሚያስገርመኛ እሷ ጋር ሲደርስ እፃን ልጅ ነው የሚሆነው። ምንም ነገር ቢኖር እሷ ትበል እንጂ ለእሷ የሚደረጉ ነገሮች አሉ። በቃ እንደ ነው እንትን ትሏለች። በቃ የሚሆነ ጢባጢቤ ነው የምትጫወትበት። ይሁት አሁን በቃ አስተያየቱ ምኑ ምኑ ምኑ ሁሉ ነገር ቴርሜላ ጫና የለውም፣ በቃ ሀሳቡን ሙሉ ለመቀበል ብቻ ነው። ሀሳቡ ሆነ አንድ የደወልኩለት እንደምን ነው የምትለው፣ እሱን አላሳዝናችሁ። ቆይ እሱ ሄዶ የተኛል፣ ግን ተረጋጋ። ቆ ኔ ብቻይን ጥላ የምተኛ ማለት ነው። በመጨረሻ ምነቱ መናገር ጀመረች፣ ብቻይን ጥላ ልተኛ ነው ማለት ጀመረ። ምክንያቱም ሀሳቧ ነው አላስተኛ እንጂ፣ የአካባቢ ሁኔታ ወይም ደግሞ የሚያስፈሩ ነገሮች ሆኖ አይደለም። እንደው ሰበበኛ ሆኖ ጂኒ ስምንት ሰዓት ይመጣል፣ ሴጣን እንደዚህ ይሆናል ብለው ሰበብ አያጡም እና እሱ ላይ የፈረዱበት እንጂ ሄርሜላ ላይ የገዛ ሀሳቧ የገዛ ውጥኗ ነው። ከአብርሃም ጋር ልታደርጋቸው ያሰበቻቸው መቶ ምናምን ሽብር ያወጣችበት እቅድ ዛሬ በሁለተኛ በሶስተኛ ቀን ይሳካልኛል ብላ ነበር እንጂ ይሄ ሁሉ ነገር ከፍርሃት የተነሳ እንዳለው ነው። መጨረሻ ላይ ራሷን ተናገረች እና ብቻ ልተኛ ነው አላሳዝንህም፣ እንዲቻላል እንዴ እያለች ነው አሁን በቃ ይወጣል ግን ደግሞ አንተንም አመሰግናለሁ እሺ ስደውልልክ እንደ አብርሃም እየተነጫነጭክ አለመምጣትክ ደስ ብሎኛል ከምልህ በላይ ያው እንደ አብርሃም ነጭናጫ ሰው የለም ግን ደግሞ ፈርቼ የነበረ አሁን ቢያንስ አብርሃም ስላለ አቤልም ስላለ አልፈራም ማለት ነው እና የሆነ ነገር የተሳካልኝ ይመስለኛል ማለቴ ብቻም ቢያንስ አልተኛውም ለማለት ያህል ነው በቃ ደህና ደሩ በትንሹም ቢሆን እዚህ አድሯል። በእርግጥ አይናኑ እያየሽ በየሰዓቱ እየተነሳሽ ጂኒ በሚቀሰቅስሽ ሰዓት ዝም ብለሽ አይኑ ሾፍ እያደረግሽ ምናምን ተበልተሽ ትተኛለሽ። እሱ ተሳክቶልሻል። ነገር ግን ሌሎቹ እቅዶችሽ በምንም ታምር አልተሳኩልሽም። ያሳዝናል። አዎ ሀሳቧና እቅዷ በመጠኑም ቢሆን ምን እንደሆነ ተረድተናል። አይታችኋለ በቃ እቅዶቿ ምናምን እኔ ግን የገረመኝ በሌሊት መቀስቀሱ ነው። እኔ ስምንት ሰዓት የሚቀሰቅስ እንደዚህ አይነት እቅድና ጂኒ አይቻላቅም። ምን አይነት ሀሳብ እንደሆነ ራሱ ይመጣባት እንዴ ሰው አራት ሰዓት አምስት ሰዓት እኮ ስንት ነገር አለ አደለ? ስምንት ሰዓት ላይ መጥቶ እንደዚህ አይነት ሀሳብ ከዛ ከእንቅልፍ ቀስቅሶ ከኔ ጋር ካላደርክ የሚያስብል አባዜ እኔ በምድር ላይ ይኖራል ብዬ አላውቅም። ነው ገንዘቡ እንዳይከስር ነው ይሄን ሁሉ ነገር አድርጌ ገንዘቡ ቀኑ እየሄደ ስለሆነ ገንዘቤ እንዳይከስር ነው ነገሩ እንዴት ነው? በጣም ይገርም ነገር ነው። በጣም ያሳዘናል የእውነት በቃ። እንደዚህ ባለትዳርን እንደዚህ ለማበላሸት በዚህ ደረጃ የራስ ለማድረግ ከትዳር ለማፈናቀል እንደዚህ አይነት ጥረቶች ይጣራሉ። አሳፋሪ ነው የእውነት በጣም አሳዛኝ ነገር ነው እኔ ስለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ መልካም ምሽት ይኑላችሁ ይመቻችሁ